በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ትወዳችሁ በጌታችን በአምላካችን በኢየሱስ ክርስቶስ በሰማያዊ ስፍራ መንፈሳዊ በረከት የተባረካችሁ በብዙ ጸጋው በብዙ ምሕረቱ እግዚአብሔር የተቀበለን የተቀበላችሁ አብ በመቅደሱ የተከለን የተከላችሁ ኢየሱስ ክርስቶስ በደሙ ዕዳችንን የከፈለልን የከፈለላችሁ መንፈስ ቅዱስ በአርባ በሰማንያ ቀናችን ብጸጋው በልጅነት መንፈስ ያተመን ያተማችሁ የዓመተ ሰላም የዓመተ ምሕረት ልጆች ሁላችሁ፣ የቅዱሳን ቤተሰቦች እንደምንቆያችሁ። ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከሰማይ አባቱ ከአብያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። ሁለት ማሳሰቢያዎችን አሳስባለሁ። አንደኛው ማሳሰቢያ በስኳር ሕመም ምክንያት እግራቸው የተቆረጡ ሁለት ካህን ሁለት ግራቸው የተቆረጡ ቤተተኙ ሁለት ካህን አግኝተናል። እንግዲህ ለአጋፔ ቤተሰብ እግዚአብሔር ልኮልናል። እኚህን አባት እናግዛለን። መራመድ የማይችል ካህን ቤት ተቀምጦ ምን ሊሰማው እንደሚችል ያው ሁላችሁም ማሰብ አይከብዳችሁም፣ እና በርህራሄ እኚህን አባት እንደግፋለን። 9 11 4 ስልኬ ላይ ዋትሳፕ፣ ቴሌግራም፣ ባይበር ላይ ሳውቁኝ አድራሻ ያስቀምጥላችኋለሁ። ሁለተኛው እንዲሁ ወደ ቅድስት ሀገር ለገና በዓል ለጌታችን ልደት በዓል እንሄዳለን። ሁለት ጊዜ የጌታ ልደት በቤተልሔም የማክበር እድል አግኝቻለሁ። ስሜቱ ምን እንደሆነ ልነግራችሁ አልችልም። በጣም ከባድ ነው። ጌታችን የተወለደበት ቦታ ላይ ቆሞ ተወለደ ብሎ መዘመር፣ ሥጋዋ ደግሞ መቀበል በጣም ትልቅ ነገር ነው። እንደዚሁም የጌታን የስቅለቱን የትንሳኤውን ቦታ ባዶውን መቃብር የተራመደበትን ባህር ፊቱን ያበራበትን ተራራ የጠመቀበትን ሄደን ማየት ማለት የዘመን ክብር ነው። እኛም ባንችል ቤተሰቦቻችንን መላክ አለብን። ስልኬን ከላይ አስቀምጫለሁ። እግዚአብሔር እናንተን ቤታችሁን ይባርክ። ዛሬ በጣም ትልቅ ትምህርት እንማራለን። መጽሐፍ ቅዱስ ላይ ማቴዎስ ወንጌል ምዕራፍ 18 19 ከእናንተ ሁለቱ በምድር በማናቸውም በሚለምሉት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። ሁለት ወይም ሶስት በስሜ ስትሰበሰቡ በመካከላችሁ ሆናለሁና። ይሄ በጣም ብዙ ጊዜ ሰምተነው ሊሆን ይችላል፣ በተለይ ሁለትና ሶስት ሆናችሁ ብትሰበሰቡ በመካከላችሁ ሆናለሁ የሚለው ቃል። ከላይ ያለው ቃል ግን በደንብ ልብ ብለን የሰማነው አይመስልም። ማናችንም ሰዎች ህፃን ይሁን ጎልማሳ ይሁን፣ ወጣት ይሁን፣ ጥቁር ይሁን፣ ድሃ ይሁን፣ ሀብታም ይሁን ማናቸውም ሰዎች ተስማምተው አብራችሁ ብትለምኑ በአንድ ጉዳያችሁ ላይ ያን ነገር አደርገዋለሁ ይላል። አብረን እንዴት አድርገን እንደምንስማማ ከመነጋገራችን በፊት ለምንድን ነው እግዚአብሔር ሁለት ሰዎች ሲስማሙ የእነዚያን ሰዎች ጸሎት የሚቀበለው ብትሉ፣ የእግዚአብሔር ቃል እግዚአብሔር ፍቅር ነው ይላል። እግዚአብሔር ባህሪው ፍቅር ነው። ፍቅር ደግሞ ከጥላቻ ጋር አይስማማም። ከመነቋቁር ጋር፣ ከመቀናናት ጋር፣ ለምን ተደረገለት ብሎ ከመናደድ ጋር አይስማማም። አንድ ሰው በወንድሙ ደስታ ሲደሰት እግዚአብሔር በመንፈሱ ደስ ይለዋል። በዛ ሰው አንድ ሰው በወንድሙ ማግኘት ሲናደድ ክፉ እንኳን በአፉ ባያወራ በልቡ ግን ሲናደድ እግዚአብሔርን ሰው በዛ ሰው ሀሳብ ያዝናል። የእግዚአብሔር እግዚአብሔር ባህሪ ፍቅድ ስለሆነ ሰዎች ተስማምተው በአንድ ጉዳይ ላይ አንድ ላይ ሲጸልዩ ጸሎታቸውን እንዲሰማ ይሆናል ማለት ነው። ስለዚህ ሰዎች በትልልቅ ጉዳዮች ለምሳሌ በጸሎታችን ረስም እናደርጋቸው ጉዳዮች ይኖራሉ። ሰው ታሞብን ሊሆን ይችላል። ወይ ደግሞ አንድ የምንፈልገው ከባድ ነገር ሊኖር ይችላል። በቀላሉ ከሰው እጅ ወይም ኮነ ጉዳይ እጅ የማይወጣ ነገር ሊሆን ይችላል። የተወሳሰበ ነገር ቤተሰባዊ ጉዳይ ሊሆን ይችላል። መንፈሳችን ስጋችን ውስጥ ያለ ደግሞ የመንፈስ ቁስል ወይም ሕመም ሊሆን ይችላል። ወይም ኃጢአተኝነት ሊሆን ይችላል። በጣም ብዙ አይነት ከእግዚአብሔር ዘንድ ተቀብለን መፍትሄ የምንፈልግባቸው ጉዳዮች ይኖሩናል። ሁሉም የጸሎት ርዕስ አለው። ሁሉም እዚህ ቤት ያለው ይህን የሚሰማ ሁሉ የጸሎት ርዕስ አለው። ቢደረግልኝ የሚለው አለ። አንዳንዱም እያለቀሰ የሚለምን አለ። ሱባኤ ይዞ የሚለምን አለ። በርዘግቶ የሚለምን አለ። አያችሁ ሰው በርዘግቶ ለእግዚአብሔር ብቻ ጊዜውን ሰጥቶ የሚለምንበት ስርዓት በእኛ ቤተክርስቲያን ሱባኤ ይባላል። ሱባኤ ሁለት ትርጉም አለው። አንደኛው ሰባት ማለት ነው። ሰባቱ ቀናት፣ ሰባት ዓመታት፣ ሰባት ወራት እ ሱባኤ ይባላሉ። ሁለተኛው ሱባኤ ደግሞ ለእግዚአብሔር ራስን ወስኑ በርዘግቶ መቀመጥ። እግዚአብሔር ደግሞ ሁለተኛውና በጣም ትልቅ እድል የሰጠን እሰማችኋለሁ ያለን ሁለት ሆነን ተስማምተን ስንለምን ነው ግን መስማማት አለብን፣ በዛ ጉዳይ። ለምሳሌ እናንተ አንድ ጉዳይ ኖሯችሁ ጉዳያችንን ይዘን የምንሄድበት ሰው ናስቲ አብረን እንጸል የምትሉት ሰው ምን ያደርግልህ አለ አይደል እ አበቃም እን የሚለን ከሆነ አይሆንም። ለጸሎት ከዚህ ሰው ጋር ጸላ ትችሉ። ለምን? ልቡ አልተስማማም። በእናንተ ሳ ወይም ደግሞ በቃ ንጸል ቤተሰብ የታሞብኛል እናቴ ታማብኛለች ወንድሜ ታሟል፣ ታስረዋል፣ ስትሉ እንዴ መጸለይ ብቻ ለምሰው አታናግርም? ሰው እኮ ብታናገርም ጥሩ ነው የሚል ሰው ይኖራል። ከእምነት ይልቅ፣ ከጸሎት ይልቅ ሌላ ምክንያታዊ መንገዶች የተሻሉ ናቸው ብሎ የሚያምን ሰው ሊሆን ይችላል አብሮ ያለው። ከዚህ ሰው ጋር አብሮ መጸለይ አይሆንም። ምክንያቱም መንፈሱ ከአንተ መንፈስ ከአንተ የእምነት መንፈስ ጋር እግዚአብሔር ላይ ካለ መተማመን ጋር አይሄድም ማለት ይውላችሁ በአመክንዮ ከተሞላ አዋቂ ሰው ይልቅ ከሕፃን ልጅ ጋር መጸለይ ይሻላል። ከልጆቻችሁ ጋር ጸልዩ። ልጆቼ ወይም ልጄ፣ እኔ በዚህ ጉዳይ ላይ እግዚአብሔርን ለመለመን እፈልጋለሁ፣ ናስቲ አብረን እንለመነው። በትሉ ሕፃን ልጅ ምንም ችግር የለበትም። እምን ነው የሚለው? ተንበርኮ ከእናንተ ጋር ይጸልያል። እሺ አባባ፣ እሺ ማማ ብሎ ይጸልያል። ያን ጊዜ ጸሎታችሁ በጣም ብርቱ ይሆናል። በጣም ብዙ የተባረኩ እናቶችና አባቶች ከባባ ጸሎታቸውን ከልጆቻቸው ጋር ያደርጋሉ ልጆችም ራሱ አይነት አላቸው ካደጉ ጎረመሱ በኋላ በአመክኔው ሊከራከሯችሁ ይችላሉ እሱን ክርክር ትተዋላችሁ ከሚከራከል ሰው ጋር አይደለም መጸለይ የሚገባው በስብከት ሞኝነት ከሚያምን ሰው ጋር ነው መጸለይ የሚገባ ስለዚህ የተሻለው ሕፃኑ ልጅ ነው ወይም በጣም የዋሀው ጓደኛ እግዚአብሔር እኮ ድንቅ ነው ስትል፣ አሁ እኮ በጣም ይገርማሉ። እግዚአብሔር እኮ ድንቅ ነው፣ እሱን የመሰለ አምላክ እኮ የለም ስትሉ ስትገረሙበት እውነት እኮ ነው ብሎ ልቡ የሚቀልጥ ሰው ካላ አገኛችሁ፣ አብራችሁ ጸልዩ። የእናንተና የሱ ሀሳብ ተስማምቷል ማለት። እግዚአብሔር እኮ ለመካኒፋሪጅ በመስጠቱ እደነቃለሁ ስትሉ፣ እኔም በጣም እደነቃለሁ፣ ይገርመኛል ብሎ እጁን፣ ልቡን ለእናንተ የሚሰጥ ሰው ወዳጅ ስታገኙ፣ አብራችሁ ጸልዩ። ተበላችሁ ጸሉ። አንድ ጸሎት ጸሉ። አንድ አባታችን ነው ብላችሁ የልባችሁ ተነግራችሁ ተቀመጡ። እግዚአብሔር ቃሉን አያጥፍም፣ ኪዳኑን አያጥፍም። እጅግ በጣም ታማኝ አምላክ ነው ያለን። ለዚህ ቃል የታመነ ነው። ሁለትና ሶስት ሆናችሁ በተስማሙ መስማማት እጅግ በጣም ትልቅ በረከት አለው። እግዚአብሔር ልጆች እጅግ በጣም ትልቅ ለምንድን ነው ጠላት መዝራችንን በመለያየት የሚበት ነው። ለምን ይመስላችኋል? ቤተክርስቲያን ሀሳቧ በመለያየት የሚበት ነው። መስማማት ትልቅ በረከት ስላለው። እግዚአብሔር ልጅ መስማማት ማለት ሰማይን የሚከፍት ትልቅ በረከት ነው ያለው። ቤታችን ውስጥ ያለውን ችግር መፍታት ብቻ እንዳይመስላቸው፣ እኛና እግዚአብሔር መሰላሉ እንዲዘረጋ ያደርገዋል። ለምሳሌ ባልና ሚስቶች አብረው ቢጸልዩ ተስማምተው አባ ባል ያንተ የምትለው ልክ ነው፣ አሜን እላለሁ፣ እስማማለሁ ብላ ብትጸልይ፣ ወይ እሷ በምትለው አሜን አንቺ እንዳልሽውን እግዚአብሔር ያደርግልናል ብሎ አምኖ ቢጸልይ፣ ይወላችሁ ከምድር እስከ ዘማ የተዘረጋ መሰላል ቤት ውስጥ የሚዘረጋ ጉዳዩ ከመፈፀም ባለፈ የእግዚአብሔር ክብር ቤቱ እንዲሞላ ያደርጋል። ለምን እግዚአብሔር እስከ ሰው መስማማትን ነው የሚፈልገው? ከሰው ጋር መኖር ይፈልጋል እስከ አለም ፍፃሜ ከኛ ጋር መኖር ይፈልጋል። ተናግረዋል እኮ ማቴዎስ ወንጌል 8 19 ከአለ ፍጻሜ ከእናንተ ጋር ነኝ። ግን ለምንድን ነው ታዲያ እግዚአብሔር ከኛ ጋር እንደሆነ ያልተሰማን ብትሉ፣ ከምንስማማበት ይልቅ የምንለያይበት፣ የምንጋጭበት፣ የምንከራከርበት ጉዳይ ስለሚበልጥ ነው። ትዳር የያዛችሁ ባለ ትዳሮች፣ ሚስት ከሰማሽ ሸንትመት ባልሽ እንዲሰማ አድርጊ። ባል ከሰማ ሚስት እንድትሰማ አድርግ። ወንድማማቾች፣ የአንድ እናት ያንድ አባት ልጆች ይወላችሁ እርስ በርሳችሁ የምትጣሉ ከሆነ በፍጹም መንገዶች አይቀኑ። መስማማትን አስቀድማችሁ መብረጥ አለበት። ሰው ሲስማማ ጸሎቱን እግዚአብሔር ይሰማዋል። ማህበር ላይ የምታገለግሉ ሰንበት ትምህርት ቤት የምታገለግሉ፣ ቤተክርስቲያንን የምትወዱት ከሆነ እግዚአብሔርን የምትወዱ ከሆነ ተስማሙ። ለማህበራችሁ ለሰንበትቤታችሁ መንፈሳዊ አቋም ተገዙ። ይህ በጣም ትልቅ ትልቅ በረከትን ይሰጣል። እስቲ አንድ ቃል ላንብብላችሁ። በመዝሙር 132 በቀንብ 33 ላይ ወንድሞች በህብረት ቢቀመጡ እንሆ መልካም ነው፣ እንደውም ያማረ ነው። በህብረት ቢቀመጡ ማለት የመንፈስ ህብረት ማለት የመንፈስ ህብረት ኖራቸው ቢቀመጡ ወንድሞች ወንድሞች አንተ ያልከው ትክክል ነው ቢሉ፣ ለምሳሌ አሁን እዚህ ጋር እያገለገልኩ እያዳመጣችሁ ነው። ራሴም እኔም እያዳመጥኩ ነው። ሀሳቤን የሚቃወም ሰው ይኖራል። እሱና እኔ አብረን ብንቆም ጸሎታችን አይሰማም፣ ወይም ደግሞ የዚህ ትምህርት ኃይል አያገኘውም። የሚያንሰው ለምን ሀሳቤን ይቃወማል ማለት። ሀሳቤን የሚቀበል ደግሞ እግዚአብሔር ሰጠኝን በጎ የቃሉን ሀሳብ በቅል ልብ የሚሰው ደግሞ እሱና እኔ በብናገል በዚህ ግንኙነታችን በረከት ያገኛል። ልቡስ መንፈሳዊ እውቀት ያገኛል። ለማስተካከል አቅም ያገኛል። ችግሮቹ እያችሁ እግዚአብሔር ልጆች ሰው መስማማቱ እጅግ በጣም ጠቃሚ ነው። ወንድሞች በህብረት ቢስማሙ መልካም ዊልና በአሮን በካህኑ አሮን ልብስ ይመስለዋል። ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብሱ ምድረብ እንደሚወድ ሽቶ ይሆናል። ስምምነቱ ታውቃላችሁ። ጺሙ ራሱ ላይ ዘይቱ ሲፈስ ሲአሮ ፊቱ ጺሙ ካባው መወንጥ ቦጣየቱ እንዳለ ይሄ እስታች ድረስ ይወርዳል ማለት፣ አንዱ ጋር የተቀባው ሽቶ ሁሉም ጋር ይፈሳል። እያችሁ ስንስማማ ስንስማማ በአንድ ጉዳይ አምነን ስንስማማ፣ እኔ ላይ የሚፈሰው የበረከት ዘይት ልናንተ ይመጣል ማለት፣ እናንተ ላይ ያለ የበረከት ዘይት ለእኔ ሽቶ ለኔ የሚሆነ አያልቅም። አልቆ አዘለም ተጋብቶ አዘለም ይመጣው ይዋርሳል። የፍቅሩ የህብረቱ የበረከቱ መስተጋብር ይጨምራል። ሰዎች በጣም ይባረካሉ። ሕዝብ ታውቃላችሁ የሚያድገው አንድ አሳብ ሲሰራ ነው። ሕዝብ የሚያድገው በዓለም እንኳን ስርዓት አይታችሁ ከሆነ ሀገር የምታድገው ሕዝቦቹ አንድ አሳብ ይዘው ሲሰሩ ነው። ልዩነታቸውን ከሀገራቸው አላት ብለጽ ሲሉ ነው ልዩነታቸውን ከሀገራቸው ሲያስበልጡ ሀገራቸው ትወድቃለች። ሰው እንኳን በግል ህይወቱ፣ በመንፈሳዊ ህይወቱ፣ በዓለማዊ ፖለቲክስ ራሱ ካተስማማ አሸናፊ መሆን አይችልም፣ ሀሳቡ አይሸንም። ሁልጊዜም ቢሆን ሰው ተስማምቶ በእግዚአብሔር ፊት መቆም አለበት። ስለዚህ ጸልዩ። እጅግ ከምትወዷቸው ሰዎች ጋር አስባችሁ ተቀምጣችሁ የምትፈልጉት ከባድ ጉዳይ ሲኖር ከማጋ ወይም ጉዳይ በእግዚአብሔር ፊት መቆመው ብላችሁ ያስቡ። የልቤ ሰው ማን ነው? የሚረዳ ማን ነው? ቅኑ ሰው ማን ነው? ባል ላይሆን ይችላል፣ ሚስት ላትሆን ትችላል። ይቅርታ አድርጉልኝ፣ ጎረምሳ ጎረምሳ ልጆቻችን ላይሆኑ ይችላል፣ አክስት አጎት ላይሆኑ ይችላል። ቤተክርስቲያን ጠላ ለብሰው የሚገባው ሰው ሁሉ ላይሆኑ ይችላል፣ ግን የልብ ሰው ደግሞ አለ። ከእሱ ጋር ጸል ውስ ጸሎታችሁ አንድ ነው የሚመለስ። ከእሱ ጋር አንድ ላይ ተቀምጣችሁ የምታውሩበትም ጊዜ ይኖራል አብራችሁ የምትበሉበት ጊዜ መቼም፣ ስትበሉም ጸሎት ተጸልዩ የለ የምትገማበዙበትም ጊዜ። የልብ ሰው ጋር መሆን በጣም ትልቅ በረከት ያሰጣል እግዚአብሔር። ልጆች፣ እኔ በግሌ ያየሁት ማን በጣም መወደው ወንድም አለኝና፣ ምመን ነው ግን በጣም ቀልብን ያለው እና በጣም ነው ሚያምነኝ፣ ያዳምጠኛል። ምንም እንከን አላገኝም በእሱ ሀሳብ ውስጥ የሚናገረው ናምናል እና አንዳንድ ከባባድ ጉዳዮች ሲገጥመን አብረን እንጸልይ እንጸልያለን። ይገርማችሁ እና አብረን እንጸልይ አብረን ነው የምንሄደው እዛ ጉዳይ ተሳክቶ አልቆ እንመለሳለን። በቃ አብረን ከሄደን ተገባብዘን የምንመጣው ምክንያቱም ነገሮቻችን ተሳክተዋል። እኛ ስንዋደድ፣ ስንስማማ የኛ ደግ ፍቅር የሆነ አምላካችን አብረን ይሰራና እናየዋለን። ቀለዮጳ እና ሉቃስ ወደ ኤማሆስ ሲመለሱ እኮ በተሰቀለው መሲል ልባቸው ነዶ በሐዘን የልባቸው ማዕከላዊ ስፍራ የሁለቱም በአንድ ላይ በሐዘን ተወቅቶ ነበር፣ ግን ሁለቱም አንድ ነገር ይናገሩ ነበር። በኢየሩሳሌም ስለተፈጸመው ግፍ፣ የራጢያቱ ስለተሰቀለው መሲህ፣ ስለ ሰዎች ጭካኔ፣ እንዴት ተስፋቸው እንደተመታባቸው በሐዘን ሲነጋገሩ ኢየሱስ ክርስቶስ መካከላቸው ተገኘ። አያቸው ልባቸውን የጠወለገ ልባቸውን አበርትቶ እምነታቸውን መልሶ ቤታቸው ገብቶ እንጀራቸውን ባርኮ እንደገና ወደ ኢየሩሳሌም እንዲመለሱ አደረጋቸው። ይ ሰማቸው አጠገባቸው መ እረዳቸው ረድኤቱን አገኙ። በህብረት አብረው ስለሆኑ ማለት ይሄ በጣም ትልቁ የበረከት ማዕከላዊ የጸሎት ቦታ ነው። መተባበር፣ መስማማት እግዚአብሔር ልጆች የሰማነውን በልቦናችን ይጻፍ። መንፈስ ቅዱስ ሲባርካችሁ፣ ምን ሰማነውን ተግባራዊ አድርገን ለመጠቀም ያብቃል። ምን ተሰማችሁ? እስቲ ኮሜንት አድርጉ፣ ጻፉ። ሁሉ ኮሜንታችሁን አነባለሁ። ኮሜንታችሁን አንብቤ አላልፈም፣ ፍቃ ወድ ላይክ አድርጌ ነው የምታያላችሁ። ኮሜንታችሁን እንደማነብ በደም ጻፉ፣ ምንም ነገር ጻፉ። ሳጽፉ አትወጡ። ቃሌው ያሰማልኝ፣ ማለት ተኔ ክብሬ በረከቴ ነው። ልጆቼ መርቁ። እግዚአብሔር ልጆች እንዲህ ያላችሁ ጻፉልኝ፣ እግዚአብሔር ይባርካችሁ። ማሳሰቢያዊ ማሳሰቢያ ይናተሱ ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም